እንኳን በደህና መጣችሁ ወደ ቻናላችን ማለት ነው። ብዙቻችሁም ብዙ ጥያቄ እየጠየቃችሁ ነው፣ ኮሜንት ሴክሽን ላይ እንደዚሁም ብዙ ሶሻል ሚዲያ ላይ ሰሞኑን ንግግር እየሆነ ብዙ ሀሳቦች አሉ። እኔ ደግሞ የእናንተን ኮሜንት ላይም ሆነ እንደዚሁም ሶሻል ሚዲያ ላይ በጣም አነጋገር የሆኑ ጥያቄዎችን ወስጄላችኋለሁ፣ እና በዛሬም እንደዚሁም ብዙ ጥያቄዎችን ኮንፊውዝ እያደረጋቸው ያለውን በዚህ ቪዲዮ እናያለን ማለት ነው። እነሱንም ጥያቄዎች በጣም ስፔሻል የሆኑ ለምሳሌ እንደ አንደኛ ኩዌሽናችን ሪሚዲያል ፕሮግራም ለምን ብዙዎቹ ሶሻል ሚዲያ ላይ እየተወራ ያለው ቀርቷል ወይስ አልቀረም እየተባለ ነው ሰሞኑን። ቢኮዝ 2018 ኢንትራንስ ኤግዛም 3000 ሰው መጨመሩን ላይ ዲፔንድ ሆነው ማለት ነው ቢኮዝ ማለፊያው 297 ከተቀነሰ በኋላ ማለት ነው ከ300 ወደ 297 ከተደረገ በኋላ ወደ ሰው አልፈዋል ብሎ ትምህርት ሚኒስቴር መግለጫ አውጥቶ ነበር። በዚህ ላይ ዲፒ እንደተደረገ ደግሞ ተማሪ ሪሚዲያል ይቀራል ወይ አይቀር የሚለውን ይሄ አንደኛ ኩዌሽናችን እናያለን። ሁለተኛ ኩዌሽን ደግሞ ሪሚዲያል ማለፊያ ውጤት ለምንድን ነው የዘገየው የሚለውን በጣም ብዙ ተማሪዎችን እያስጨነቀ ያለው ጥያቄዎች ናቸው ማለት ነው። እንደዚሁም ሶስተኛ፣ ደግሞ ምንድን ነው የ2018 ሪሚዲያል ፕሮግራም ከያለፈው ዓመት ላይ ምን ያህል ሊጨምር ይችላል፣ በስሌት ስናየው ምን ያህል ሊጨምር ይችላል፣ ከያለፈው ዓመታት ላይም ዲፔንድ የሆነን ስንት ሊሆን ይችላል የሚለውን እናያለን ማለት ነው። እንደዚሁም አራተኛ ላይ ደግሞ ዩኒቨርሲቲ ምደባ መቼ ነው፣ እነዚሁም ጥሪው ቀን መቼ ሊሆን ይችላል የሚለውን እነዚህ ኩዌሽኖችን እናያለን ማለት ነው። ስለዚህ ከመጨረሻ ቪዲዮ ከኛ ጋር መሆናችሁን እንዳረሱ ማለት ነው። ይሄ ቪዲዮ የብዙ ሰው የብዙ ሰው ጥያቄ ሊመልስ ለሚችል ፕሊስ፣ ይህም ቪዲዮ ለዚህ ቻናል አዲስ ከሆናችሁ አሁን ሰብስክራይብ ማድረግ እንዳረሱ ማለት ነው። ቢኮዝ እንደዚህ አይነት ጠቃሚ ጠቃሚ ኢንፎርሜሽኖችን በቅጽበት ስለምናደርሳችሁ አሁን ሰብስክራይብ ማድረግ እንዳረሱ ማለት ነው። እኔንም ስለሚያበረታታ አዳዲስ ኢንፎርሜሽኖችን እንዳደርሳችሁ ስለሚጠቅም ማለት ነው። እንደዚሁም ይሄ ቪዲዮ ለብዙ ሰው ተጠቅሞ እንዲጠቀምበት ላይክ ማድረጋችሁን እንዳረሱ ማለት ነው። ብዙም ሳንቆይ ወደ ቪዲዮ አንደኛው ጥያቄዎችን የ2018 ሪሚዲያል ፕሮግራም ቀርቷል ወይስ አልቀረም የሚለው ጥያቄ ነው። ይህ ብዙ ሰው ኮንፊዝ እየሆነበት ነው። እስፔሻሊ ሁለት ሺ አስራ ሰባት ኢንትራንስ ኤግዛም የማለፊያ ነጥብ መቁረጫ ነጥብ ሁለት መቶ ስና ሰባት መሆኑን አንጻር ማለት ነው። ይሄ ጥያቄ በቀላሉ ሰዓት ሳልፈች ልንገራችሁ፣ ሪሚዲያል ፕሮግራም አይቀርም ማለት ነው። ምንም ቢኮዝ አንድ ምክንያት ቀለል አድርጌላችሁ 2097 የኢንትራንስ ኤግዛም ማለፊያም ተደርጎ ብዙ ሰው አላለፈም ማለት ነው። ላይክ ብዙ ሰው አለፈ ብንል ብዙ ሰው ቢያልፍ ኖሮም ዲፔንድ ሊሆን ይችላል፣ ወይም ይሄ እንትኑ ላይ ኢፌክት ሊያመጣ ይችላል ማለት ነው። ወይም የሪሚዲያል ፕሮግራም ሊቀር ይችላል ልንል እንችላለን። ነገር ግን ብዙ ሰው አላለፈም። 2097 የኢንትራንስ ኤግዛም መቁረጫ ነጥብ ተደርጎ ብዙ ሰው አላለፈም ማለት ነው። ኢንትራንስ ሶስት ሺህ ሰውን ያለፈው ለዚህ ምንም የሚቀረልንም ይሄ አንደኛ ኩዌሽናችን ጥያቄያችን መልሽ ያለው ማለት ነው። ሁለተኛ ጥያቄያችሁን ደግሞ ሪሚዲያል ማለፊያ ውጤት ለምን ዘገየ ለምትሉ፣ ይሄ ምን መሰላችሁ፣ ይሄ እንዳልኳችሁ ሁለት ሺ አስራ ሰባት ኢንትራንስ ኤግዛም ከመጀመሪያ ይወጣል ካሉት ቀን በጣም ዘግይቶ እንደወጣ ብዙዎቻችን እናውቃለን። በዚህ ላይም ደግሞ ውጤቱም ከወጣ በኋላ የኢንትራንስ ውጤት ውጤቱም ከወጣ በኋላ ብዙ ብዙ ብዙ ኮንፊውዝ ብዙ እርማት የሚያስፈልጉ ነገራቶች ብዙ ቅሬታ ነበር። ይህን ቅሬታ እስካሁን የቱ ነው ትክክል የቱ ነው ይሄን አንዳንድ የብዙ ተማሪዎችን እርማት በስተከራሩም እስኪጨርሱ ድረስ እንደዚህ በእነዚህ ምክንያቶች ምክንያት የሪሚዲያል ሁለት ሺ አስራ ስምንት ይዘነጋ ማለት ነው። እስፔሻሊ ደግሞ የኢንትራንስ ኤግዛም የማለፊያ ውጤቱን በመቀነስ ላይ ዲፔንድ ነው ማለት ነው። በእነዚህ በነዚህ ምክንያቶች በጣም ዘግይቶ ነበር። ቢኮዝ በጣም ስፔሻሊ ቅሬታ ብዙ ብዙ ነጥቡ በስተክል እርማ ስላልተደረገለት ማለት ነው። በዚህም በእነዚህ ምክንያት ቆይቶ ነበር ማለት ነው። ስለዚህ ቢበዛ ቢበዛ ኦልሞስት እስከ አንድ ሳምንት ከምናምን ሊበልጥ አይችልም ማለት ነው። ከዛም እዚሁ ላይ እዚሁ ላይ ደግሞ ወሳኝ የሆነ ሶስተኛ ኩዌሽናችን ደግሞ እናም የብዙዎቻችሁ ጥያቄ ሊሆን ይችላል ብዬ አስባለሁ ማለት ነው። ቢኮዝ ብዙ ሰው በአሁኑ ጊዜ 2017 የኢንትራንስ ኤግዛም መቀነሱ ላይ ዲፔንድ ሆኖ የ2018 ሪሚዲያል ይጨምራል ወይ ይቀንሳል? ይሄም መሰላችሁ ብዙ ሰው ሶሻል ሚዲያ ቪው እናም ሰብስክራይብ ለመሰብሰብ ኢምፓክት ያመጣል ምን ያመጣል 240-250 የሪሚዲያል ፕሮግራም ምናምን ሊሆን ይችላል እያሉ አይኖ ብዙዎቻችሁን ብዙዎቹን ሰሚቻለሁ። ላይክ በቀላሉ ጆሮ አትስጣችሁ። ይሄ ኢምፓክት አያመጣም፣ ቢኮስ ቅድም ላይ እንዳስረዳኋችሁ ብዙ ሰው ሲያልፍ ነው ኢምፓክት የሚያመጣው ማለት ነው። ይሄ ብዙ ሰው አላለፈም ማለት ነው፣ ኦልሞስት ኢምፓክት አያመጣም ማለት ነው። የ2017 ኤግዛም ሪዛልት ማለት ነው ማለፊያ ውጤቱን እንትን ማለቱ ምንም ኢምፓክት አያመጣም። ይሄን ምንም ማሰብ አያስፈልጋችሁ ማለት ነው ቢኮዝ ኦልሞስት በ በዛ በዛ ከተባለ ቅድም ያለፈው ቪዲዮ ላይ እንደነገርኳችሁ እስከ 240 እስከ 200 በቃ ዲፔንድ ከነዚህ አፍሬጅ ላይ አያልፍም ማለት ነው። ስለዚህ ምንም ብዙ ማሰብ አያስፈልግም ማለት ነው። ሌላው ጥያቄ ደግሞ ብዙዎቻችሁ እየጠየቃችሁ ያላችሁ ዩኒቨርሲቲ ምደባ መች ነው እያላችሁ ነው። ዩኒቨርሲቲ ምደባ ከነዚህ ከዚህ 2017 ኤግዛም ሪዛልት ከተቀነሰ በኋላ ሶስት ሺህ ካለፈ በኋላ የነሱም ዩኒቨርሲቲ ስለሚመምረጥ ስላለባቸው የነሱ ገና ሲመርጡ እናም ሌሎች ፕሮሰሶች እስኪያልቁ ድረስ በነዚህ ምክንያቶች ነው ምደባው የቆዩ ማለት ነው። እነሱ እስኪመርጡ ድረስ ተጠብቆ ማለት ነው። እንደዚሁም በነዚህ ምክንያቶች ነው የቆዩ ግን ኦልሞስት በዛ በዛ ከተባለ ከአንድ ሳምንት በላይ እኔ ሳይንስ ኢንፎርሜሽኖችን ሪሰርች ማድረግ እንደሞከርኩት ከነዚህ ሊያልፍ አይችልም ማለት ነው። ይሄ የዩኒቨርሲቲ ምደባ ነው ማለት ነው። እና ጥሪው ደግሞ ዩኒቨርሲቲ ምደባው ከታወቀ በኋላ እስከ አንድ ሳምንት ምናምን ጊዜ ወስዶ ሁሉም ዩኒቨርሲቲዎች ወደ ተማሪዎች ወደ ዩኒቨርሲቲ እንዲገቡ ያደርጋሉ ማለት ነው። ይሄ በአንድ ሳምንት ውስጥ ምናምን ማለት ነው። ለዚህ አሁን ፕሪፔር ማድረግ አለባቸው ማለት ነው። እነዚህ ወሳኝ ወሳኝ የሆኑ ጥያቄዎች ናቸው ማለት ነው። ምንም ስፔሻሊ ደግሞ ቅድም እንደነገርኳቸው 2018 የሪሚዲያል ፕሮግራም የኢንትራንስ ኤግዛም ሪዛልት መቀነሱ ላይ ዲፔንድ ሆኖ ይጨምራል ወይ ይቀንሳል የምትሉ ኮንፊውስ አትደረጉ። ምንም ኢምፓክት ሊያመጣ አይችልም ማለት ነው። ብዙም ኢምፓክት አያመጣ ኦልሞስት አያመጣም እስኪባል ድረስ ነው። ለዚህ ብዙም አታስቡ ማለት ነው። እነዚህ እነዚህ ወሳኝ ወሳኝ ጥያቄዎች ናቸው ማለት ነው። በሌላ ቪዲዮ እስክንገናኝ ድረስ መልካም ቀን።